አብሬሽ ሆስፒታል ገባ፣ ትላንትና። ጋይስ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እውነት አብሬሽ ታሞ ነው ይመስላችኋል? ጋይስ እኔ ግን እውነት ስነግራችሁ ማለት ነው ጋይስ አብሬሽ እንደዚህ ያደረገው ተመካክሮ ነው ብዬ ነው ማስበው። ለምን አብሬሽና ሩታ ለማስታረቅ ነው ብዬ ነው ማስበ። ይመኑ ይሄ ነው እነሱ ባይናገሩም ይሄ ነው ብዬ ነው ማስበ። ይሄ ልጅም ይመስለኛል አስቦ የገፈተረው ማለት እናንተ ስታስቡ ማለት ነው። ሲወርቅ ሲጀምር አልታየም፣ ሲገፋ ታተሩ ይታያል። ከዛ ስቶፕ አደረጉ ማለት ምንድ ነው፣ ኤዲት አደረጉ። አልታየም ሲወርቅ የት እንደወደቀ በቃ ሲያነሱ ብቻ ነው አየን ጋይስ። እና እኔ እንደሚመስለን ግን እውነት ከሆነ እግዚአብሔርን እግዚአብሔር ማዕረግ ለማለት ፈልጋለሁ፣ ግን አይመስለኝም እኔ አይመስለኝም እንድታረቁ ያደረጉ ነው ብዬ ነው ማስበው ብዬ ነው ማስበው። ያ ልጅም ለምን በቃ ማለት ከልጆቹም የምትረዱ ነገሮች አሉ እኮ ከጓደኛም ከአሮታ ከጓደኛም ሆነ ምንም አልደነገጡም። ገባችሁ? እዛ ይመካከራሉ፣ እዛ ያወራሉ። ምንም በቃ የውሸት እንደሆነ ያስታውቃል። ጋዝ በተለይ ደግሞ የምታለቅሱ አላችሁ። እኔ አይመስለኝም በጭራሽ ይሄ እንደዚህ ስለሆነ እውነት ከሆነ እግዚአብሔር ምረቱን ላክላት። ግን አይደለም ሁለቱ እንዲታረቁ ያደረጉ ነው። እመኑኝ እመኑኝ። ሩታ ለምን እሱ ታመመ ማለት ሩታ ታስታምማለች፣ ቤት ትገባለች። ከሱጋ ጋር ገባቻው ሲስተሙ። እንደዛ ነው ብዬ ነው ማስበው እንጂ እውነት ስለ ተገፈተረ ከመቼ ነው ገፍትሮ እዛም፣ እንደሱ ጋይስ። አረ ሄ አይናፋም ለማንኛውም እኔ ተሰማኝ ነው ጋይስ፣ የኔ ተረዳውት ነው። እናንተ የተረዳችሁ እውነት ብላችሁ የምትንጋጉ ልትኖሩ ትችላላችሁ። ግን እመኑኝ ሁለቱ እንድታረቁ ነው። እመኑኝ ጋይስ፣ እንድታረቁ ነው እንጂ እውነት አብርሸ ወርቆ፣ እውነት ፌንት ነቅሎ ምናምን። ደግሞ እኮ የሚገርምኝ ማለት ነው ጋይስ፣ አይናገርም እንጂ ይሰማል። እንዲ ፌንት የነቀለ ሰው ጋይስ፣ ፌንት የነቀለ ሰው ጭራሽ እኮ ስለ ራሱን አቅም ምንም ነገር ምንም አይሰማም ጋይስ። ፌንት የነቀለ ሰው ምንም እኔ አሁን ለምሳሌ ከዚህ በፊት ፌን ነቅያ ቃለሁ እዚህ በስድስት ወሬ ነው እንደዛ። ያ ታሪክ ግን ሌላ ቀን አወራችኋለሁ ጋይስ። የእውነት ምንም አታውቁም ምንም ነገር ማለት ነው። ከወደቃችሁ በቃ ወደቃችሁ፣ ደንዛችሁ ነው የምትቀሩ። እና ምንድነው እዛ ይነጋገራሉ ዶክተሮች። ሊ በጣም ነው እየረበኝ በጣም ማለት ነው። ሩታ ደግሞ እንደ ቤቢ ስታለቅሽ ነበረ። ና እግዚአብሔር ይሁንሽ እንጂ ሁለት አመት ሆኖ ስታለቅሽ ነው። ፈርዶባቸዋል ቤተሰብሽ እና ምን ልላችሁ ፈልጌ ነው? እዛ ይሰማል እኮ ይሰማል፣ ግን አይናገርም። እንዴ አንደበቱ ምን ያዘ ታዲያ ከሰማ? አረ በማረም አረ ተው ተው። እኔ ምንም እውነት አልመሰለኝም፣ ግን እውነት ከኔ እውነት አብርሽዬ እንደዚህ ወርቀክ ምናምን ምናምን ይማረክ። ግን ሁለቱን እንዲታረቁ ተደረገ ስራ ነው።